ነው ነው ነገር ሰው ምን አላውቅም ቤዛ ግን ሆን ብላ እየተጫወተችብኝ ነው ያለችው ለምን ማስታወስ እየቻለች ለምን ብላ ነው እንድራማ መስል ለነገሩ አንተም ብታውቃት ንገረኝ በዚህ ሰዓት ማንንም ሰው እያመነኝ አይደል ነገሩን ሁሉ እንዳይሆን አድርጌ በገዛ እጄ በላሽቻለሁ ምናልባት ከክፋት መንገድ የምትመለስ ከሆነ ልትታመን ትችላለህ ሳሚ እባክህን እኔ ማንም ሰው ለክፉ ይሆን አይደለም ከዚህ በኋላ የሚያምንኝ ይኖራል ብለህ ታስባለህ? ሱራቱን አውቅቶልሃል። ከአንድ ሰው መሆን ሳልችል ሜዳ ላይ መቅረት ነው። ስላንቺ ነው ማሰቡ፣ ስላንቺ ነው ምጨነቀው እኮ ጉዳይ፣ ማን ይል እባከ፣ ትንሽ ብቻ ማሰባ ጊዜ ስጠኝ። የቱን ማየር ጊዜ ብሰጥሽ፣ እኔን ከመጥላት ወደ ኋላ እንደማት ግልጽ ነው። ምክንያቱም ስተሰርቻ ነው፣ እኔን ከሮቤል ማስጣልህ ነው። ስተት ያስጠልኩበት መንገድ ልክ አልነበረ። ነገ ጠበቃው ጋር መሄድ አስበ ያለው፣ ነገሮችን ማስተካከል አለብኝ። እኔ ምንሽ ግን ምንም ነገር የማታስታውሽ ከሆነ ይህ ኑሮ ሀብት አንቺ እንደሆነ በምን አወቅሽ? ማለት ትንሽ አነስተኛ ዳህቤት ወስጂ፣ የአንቺ ህይወት ይሄን ነው ብልሽስ? አሁን ለምን ብቻዬን አትወኝም? ቆይ ለምን ይህንን ነገር እንዳደረግሽ ለትነግሪኝ ትችያለሽ? ምን አደረግኩ? ለምን እኔም በዚህ ልክ ለመጉዳት እንዳሰብሽ ምንም ሊገባኝ አልቻለም። ቤዛ እመልልሻለሁ ከሮቤል ጋር ከወንድምነት የዘለለ ምንም አይነት ግንኙነት የለንም። ኖሮንም አያውቅም። አሁን ስለዚህ ጉዳይ ማስብበት ሰዓት ላይ አይደለውም። ምናልባት አልጋህን ከያዝኩብህ ግን ሳሎን እጄ መተኛት እችላለሁ። ችግር የለውም። እኔ ሳሎን መተኛ ትችላለሁ። አሁንም ለአውራጅ ፈልጌ ነው እንጂ የመጣሁት ከአንቺ ጋር ለመተኛት አይደለም። እህትሽን ከፈለግሻት ልጠራልሽ እችላለሁ። አይ ለጊዜው ብቻዬን መሆን ነው የምፈልገው። እሺ በቃ ለማንኛውም ደህና ደር። ቆይ ግን ለምንድን ነው በድንገት ሊያሳዝነው የሚሞክር? አይ ቤዛ፣ ጠንከር በይ። ለዚህ አስመሳይ ብለሽ በድጋሚ ህይወትሽን ማበላሸት አበላሸት የለብሽም ደናነሽ አይደል? አያቴ እኔ እኮ እዚህ በቃ ስጋቱ ሊገለኝ ነው። አይ እስካሁን እንኳን አላገኘኝም። አታስቢ፣ አሁን ጥሩ ቦታ ስላለው ሊያገኘኝ አይችልም። እሺ አያቴ፣ አንቺ በቃ ምንም አትጨናነቂ እሺ። ቆይ አያቴ ምንድነው? ሳሚ ምኑ ማለት ቆይ እዚህ ልታድር ነው እንዴ? ምን ነው ችግር አለው? ችግር አለው ማለት ምን ማለት ነው? ገና እኮ አልተገባንም እንዴ? ባንጋባስ አንድ ላይ አንድ ቤት ውስጥ የኖርን አልነበረም እንዴ? አንድ ቤት ብንኖርም አብረን መተኛት አልጀመርንም አይደለ? ስለዚህ ቀጥ ብለን ልናወጣ ወዴት? ምንም መተኛ እኮ የለም፣ ሶፋውም ተይዟል። የት አባት የተኛለሁ? ከፈለግ በረንዳው ላይ ማድረት ትችላለህ፣ እንጂ በፍጹም ከኔ ጋር አትተኛም። ምን አገባኝ፣ ወይ ከቤዛ ጋር ወይ ከሉላ ጋር ቤት ይተኛለሁ መቼም ከሱራፌል ጋር ብረተኛ አትኝማል። እውነት እነሱ ጋር ሄደህ ልተኛ ነው እንዴ? እና አንቺ እንዳልሽ ወጥቼ በረንዳ እንዳደርፈልገ ሸበር። በነገራችን ላይ የነ ቤዛ ክፍል በጣም ነው የሚመቸው፣ አልጋው ራሱ ሰፊ ነው። ስለዚህ መሀላቸው ገብቼ ለጥ ብዬ እተኛለሁ። ደህና ደሪ ኩቻዬ፣ ቁጭ በል። ቆይ ግን አንተ ትንሽ እንኳን አታፍረው? እጮኛህን እዚህ አስታኝ ባለቤቷ ክፍል ሄደ የምታድረው? እና ምን አባቴ ላድርግ? እጮኛ ምንም ሳታፍር ውጣ አካልች ምን ማድረግ ነበረብኝ ውጣ እሺ በድጋሚ ያመሰግናለሁ ደህና ደሪ ኩቻዬ ወደ ውጭ አላልኩም አልጋ ላይ ውጣና በቃ እኔ መሬት ላይ ተኛሉ ግን እኮ መሬት መተኛት አት ከመቼ ወዲህ ነው ደግሞ እኔ መሬት ላይ መተኛት አልወደ ለካ እኔ መሬት መተኛት አልወደው እኮ በቃ አልጋ ላይ ውጣና ተኛ አልኩህ እኮ ማለቴ መሬት መተኛት የምወደው እሺ ጥሩ እንደዛ ከሆነ የሚነጠፍ ነገር አምጣና መሬት ላይ አንጥፈተኛ እኔ አልጋ ግን ይው፣ ልጅ ኩቻ፣ ሽብሩ ሲመጣ ዘልዬ ወደ አልጋ ላይ ውጥቼ እኔ ላይ ጉብ ብላለሁ ብትይ፣ እነግርሻለሁ። እያስፈራራይ መሆኑ ነው። በነገራችን ላይ ኩቻ፣ ስለ ሰውየው ከነግርሽኝ በላይ። አቤት፣ አቤት፣ አቤት፣ አቤት። አረ፣ ሽብሩ የሚባለው ሰውዬ አሸብር ነው። ሽብሩ እንዴት እንደሚያስፈራ ብታይ። ወይነ ሳሚ፣ ቀልድ አይደለም እኮ እኔ ገና ሳልተኛ እዚህ በቁሚ መቃጨት ጀምሬያለሁ። እንትን ትቀልዳለህ። እሺ፣ ቆይ አሁን አልጋው ላይ ወጥቼ ልተኛ ወይስ ሉጣ? ይሄው በቃ ናውጣና ተኛ አልኳ አይደል እንዴ? ድጋሚ እዚህ ቤት ውስጥ መገኘት የላምን አልቻልኩ። ከኔ ጋር አንድ ክፍል እዚህ ውስጥ መሆንሽን ያለምንሽ። ቆይ ግን ሳሚ እስከመች ድረስ ነው እሺ እዚህ የምንቀጥል? ምን ነው ያ አሸብር የሚባለው ሰውዬ እንደሆነ በአጋጣሚ ነው የመጣው። ቆይ አጋጣሚ መሆኑን በምን አወቅ? አጋጣሚ ባይሆን ኖሮማ ተመልሶ ይመጣ ነበረ። ይኸውልሽ ደግሞ ታውቂያለሽ አንቺን ለማግኘት ምንም አይነት ሙከራ አላደረግም እስከ ዛሬም ድረስ አልፈለገሽ። ስለዚህ እዚህ የመጣው በአጋጣሚ ነው እና ቆይ እዚህ ንኑ ልት ላይ ነው። መቼም ያን ብድ የሆነ ሰውዬ ቤዛ ተመልሳ እዚህ ቤት እስካላስገባችው ድረስ የአንቺን ደህንነት ጠበቀ ስለሆነ እዚሁ እንቆያለን። ቆይ የምርህናው ግን እያወራክ የለው ቤዛ ለመጠበቅ ብለህ ነው እንደዚህ ያልከው? ኩቻ መቼም ታውቂያለሽ ቤዛ ያለችበት ሁኔታ

ያለኩኝ ቁጥር እጩኝን ከአጠገብ ያጠዋል። ሳሚኔን ከጠላቶች ለመጠበቅ ሲል ሁልጊዜ እንቅልፍ እንዳጣል። ባይገርምሽ ከሰላሳ ጊዜ በላይ ይሆናል ክፍሌ እየመጣ ቼክ ያደረገኝ ለሌቱ ሙሉ ብታይሻል። እቺ ቅናት ሽነፍጋይ ነበር። ይህ ልቅያ ሽብሩ እዚህ ቤት ተመልሶ እንዳይመጣ ማድረግ ትችያለሽ። ስለዚህ አሁን ጊዜ ስላለን ስለ እሱ በደንብ ትነግርኛለሽ ማለት ነው። ሳሚ ምንም አልነገረሽም ማለት ነው? ምንም አልነገረኝም። ቆይ ከሱራፌል ዘመድ ጋ የት ነው የምትተዋወቁት? አረ፣ እኔ ታውቀዋለሁ። ቆይ ግን ሳሚ ምን አይነት ሰው ነው? እንዴት እንደዚህ አይነት ነገር ከአንቺ ይደብቃል? እባክሽ ሉሲ አትፍረጂበት። ሁላችንም በራሳችን ችግር መጠመዳችንን ታውቂለ። ቆይ ግን ሰውየው ማን ነው? እኔም ከዚህ ጠልፎ ለመውሰድ ብዙ ኪሎ ሜትሮቹን አቋርጦ የመጣ ጠላቴ ነው አልገባኝም። እኮ ታዲያ ሳሚ ሳይነግርሽ እንዴ ልታቂ ትችያለሽ እና ቆይ አንቺ ብትነግሪኝ ችግር አለሁ? ይበልጥ እሱ ቢነግርሽ ነበር የሚያምረው። ለነገሩ የእኔ ጉዳይ መቼ እሱ ጉዳይ ሆኖ ያቀና ነው። ሰውየው የሆነ ነውጠኛ ነገር ሳይሆን አይቀርም። ጭራሽ እኮ እኔን የአባቱ ገዳይ አደረገኝ። የሱራፌል ወንድም ነው እንዴ? እርግጠኛ ነኝ ከሆነ በሮቤል ወጥቶ መሆን አለበት። የሱራፌ ላይ ብስም ብለሽ ነው? አንደኛውን እኮ ፊት ለፊት ሊያጠቃሽ የሚመጣ ጠላት ይሻላል። ግን ቆይ በዚህ ልክ እያስመሰለ ያለ ይመስልሽ ማለት፣ ማታ ውሃ ጠምታኝ ወደ ኪችን ስመጣ እዛ ጋር ተቀምጦ እያለቀሰ ነበር። ሁኔታውን ሳይ በቃ ልቡ በጣም የተሰበረ ነው ይመስለው ለነገሩ አንቺ ምን አጠፋሽ? አንቺ የሰማሽው እና የሹም ብቻ ነው የምታምኚው። ቆይ ታሪያ እውነታው እንዴት አድርጌ ብነግርሽ ነው የሚገባሽ? ለነገሯን ሁሉም ነገር እንዳይሆን አድርጌ ያበላችኋሉ። አሁን ምንም ነገር ብናገር ማንም ሰው ያምነኝ ወይ? ሮቤል ሮቤል የስራ አንስት ጣሪማ ያንተን ሞት ና ውድቀት ሳያሳየኝ እንዳይገለኝ ምኞቴ ነው። በእርግጥ ሱራፌል ማስመሰል ላይ ተክኖበታል። ምናልባት ልኩ እሱ ቢሆንስ? እኔ ግን ይቅርታ አድርጊልኝና አሁንም ቢሆን እህትሽን ሉላን በፍጹም ላምናት አልችልም። ቆይ እሷ ምን አደረገች? በአጋጣሚ እህቷ መሆኗን አወቀች፣ ከዛም እዚህ መጣች። ምናልባት የተነገረች ታሪክ ውሸት መሆኑን ባላቅም፣ አመጣጧ ግን እንደዛ አይመስለኝ። ቲጂ ናት እዚህ ያመጣቻት፣ እና ቲጂ ላይ እንጂ ሉላ ላይ ምን ለውጥ ሊያመጣ ይችላል? ለማንኛውም ከተጠራጠርሽ አይቀር ሁሉንም ቢሆን መልካም ነው። መቼም ጥርጣሬው አንቺና ሳሚን አያካትትም አይደል? ሞኝ አትሁኚ ቤዛ። አድብቶ ከሚመጣ ጠላት ይልቅ ፊትለፊት የሚጋፈጠው ጠላት ይሻላል ብለሽ ያለብን። ምንም ቢሆን ግን ሳሚ መጠራጠር አልችልም። ግን አሁን ያልሽው ሰው እኮ አንድ ሰሙ ሊገልሽ አስቦ ነበር። ሉሲ ሳሚ አንዴ እንደዛ ሊያደርግ የነበረው ወዶ አልነበረም። አንቺ ራስሽ እውነቱን እያወቅሽ ለምን እንደዚህ ማለት እንደፈለግሽ አልገባኝም። ሁሉም ነገር አልኩሽ እንጂ ሳሚ መጥፎ ሰው ነው እኮ አላልኩሽም። ይልቅ ያ ሰው ጊዜ እዚህ ቤት እንደማይገባ ቃል ግቢልኝ። እኔ የምለው ቆይ እስከ መቼ እዚህ ቤት ተደብቀሽ ልትቆይ ነው? ለምን ጉዳዩን ወደ ህግ አትወስጂውም? እንደዛ ካደረግኩኝ ክፍለ ሀገር ያሉትን ቤተሰቦቼ ነው የሚጨርስብኝ። ሽብሩን ማንም ሰው አያውቀውም። በቃ አንዴ ከተነሳ ማንም ሰው አያስቆመውም። ለነገሩ እኔም በትንሹም ቢሆን አይቼዋለሁ። እንዳልሽው ምናልባት በሮቤል ይሆናል ሊወጣው። ለማንኛውም ግን ቁርስ እየደረሳል ነገሮችን ለማስተካከል ከጠበቃው ከቀጠሮ ነበረኝ እና ቁርስ በልተሽ ትሄጃለሽ። የሉሴ ምግብ አልናፈቀሽም? እንግ ናፍቆኛል። የእውነት ሁላችሁ ነበራችሁ ናፈቃችሁኝ። እናንተ ለእኔ ከቤተሰብን በላይ ናችሁ። ክፍሉ ላይ የለችም። እንጃ ክፍሉ አላውቅም፣ ግን ለረዥም ሰዓት ከአክስቷ ጋር በስልክ ስታወራ ነበር ያደረችው። አላውቅም፣ ግን የሆነ ነገር እየሸተተኝ ያለው ሱራፊ ላይ አልገባኝም። ለምንድን ነው ልጅ በዚህ ልክ እየጠላት ያለው? ሳሚ እዚህ ቤት የመጣው ሚስቴን ከኔ ለመጠበቅ እንደሆነ አውቃለሁ። ግን ኔ ትልቁ ስጋት ምናልባት ከተሳሳተ ሰው ሚስቴን የጠበቃት እንደሆነ ነው የማስበው። ዛሬ ቤዛ ወደ ጠበቋ ጓዝ ሄዳለች። ምናልባት እዛ ደርሳ ስትመልስ ነገሮች የመጨረሻ መቋጫቸውን የሚያገኙ ይመስለኛል ምናልባትም ሌላ አዲስ ነገር ሊጀመር ይችላል የሆነ ልትነግረኝ የፈለከው ነገር እንዳለ ግልጽ ነው ሱራፌል ምናልባት ለመጨረሻ ጊዜ ጆሮዬ ሊሰጥ ይችላል ምንድን ነው ልትነግረኝ የምትፈልገው ሳሚ እኔ ቤዛ ጠላት አይደለሁም? ልነግርህ የምችለው ነገር ዛሬም ያቺን ሴት እንደማፈቅራት ነው ሉላ ክፍሎስ ጤላችሁ ምናልባት መጸዳጃ ወይም ሻወር ትሆናለች። ሁሉም ቦታ ይቻት ነበር፣ የለችም። ዛሬ ከጠበቃው ጋር ቀጠሮ እንዳለች በደንብ ታውቃለች። ሱራፌል እንዴ፣ ምን ሆናል? ቤዛ ተረጋግ እንጂ፣ ነገሩ እኮ በጣም አካበድሹ። ትገኛለች፣ ጠበቃው ጋር አብረን ሄደን ሁሉንም ነገር እንደምናስተካክል ንገሪያት ነበር። ወይዘሮ ዘርፊ ቤቴ፣ ምን እየሰራችሁ ነው? ቤቴ ማለት አልገባኝ። ቆይ፣ አንቺ ማንች? ቤዛ የሩላክስ ትናት። ለማንኛውም ጠበቃው ጋር መሄድ አልጠበቅብሽም። ሁሉም ነገር አልቋል። ይሄ ሙሉ ዶኩሜንት ነው። በደንብ ይሁን። አልገባኝም። ቆይ ምንድን ነው እስኪ ወደ ልጄ ሉላ ቤቱንም ሆነ ንብረቱን በስሜ ያደረገችበት ሙሉ ዶክሜንት ኮፒ ነው። ምን ለማንኛውም የዚህ ጨዋታ ማስተር እኔ ሆኛለሁ። ይሄ ሊሆን አይችልም በፍጹም እውነት ሊሆን አይችልም። በእርግጥ ሉላን ቤዛን ሁኝ ብሎ ማሳመን ለእኔ ቀላል ስራ አልነበረም። በመጨረሻ አንቺን መሆን ችላ። በራስሽ ፊርማ ሀብትሽን በሙሉ ወደ እኔ ያዞራልኛለች እና እስከዛሬ ታምሻል የተባለው ሁሉም ውሸት ነው። ተራ ድራማ ነበረ። የዶክተሩ ውጤት ዳያሊሲሱ። ሁሉም በኔ የተቀነባበረ ነበር። በእርግጥ ሀሳቡን ያመጣችሁት ቲጂ ነበረች። እኔ ደግሞ ተግባራዊ አደረኩት። ቤዛ ቤዛ ምንም ነውጥ የለው? እህቴ ያመንኳ ሴት ይከተኛለች። ምን ማለት ነው? ህግ ባለበት ሀገር ንብረት ሽ ለቀማኛ ሳልፈሽ ሰጪ ነው። አራ እሺ፣ ምን ታረጊ ነው? ሄሎ ፖሊስ፣ እባካችሁ ዘራፊዎቹ ቤት ገብተዋል፣ ሊገሉኝ ነው። ቶሎ ድረሱልኝ። አንቺ እርኩስ፣ ገልሻለሁ ዛሬ ሳሚ። በቃ አረፍ እያልኩ ነው። የእኔ ነገር ያበቃለት ነው። ምኑ ነው የሚያበቃው? ሱራፊ ሊሆን ነገር ማድረግ አለብን። በፖሊስ ተጎትታችሁ ከዚህ ቤት ከምትወጡ ከቤዛ ውጭ ሁላችሁም እንድትወጡ ፈልጋለሁ። ከቤዛ ውጭ ነው ያልሹ? አንቺ ከፈለግሽ እዚህ መቀመጥ ትችላለሽ፣ ከእህትሽ ጋር ማለት ነው። እኔ እንደሱ አይነት አረመኔ እህት የለችኝ። ነካ ስራዋን ስለምታክነው ነው ከጠዋት ጀምሮ ቤት ውስጥ የጠፋችሁ። እስከ ትላንት ድረስ እኮ አጠገብ የሆና ስታስመስል ነበር። በእርግጥ ይሄ ሀብትና ንብረት የኔ ሆኗል። ቢያንስ ማውደቂያ እስከምታገኝ ድረስ እዚህ ማረፍ ትችላለሽ ብዬ ነው ጭንቁራሽ ሴትዮ፣ ዛሬ ጉሮሯን ፈልቅቄ ነው ማውጣላት። ሳሚ፣ ምናልባት በቃ የእኔ መጨረሻ ይሄ ሊሆን ይችላል። ምን ማለት ነው? እንደዚህ በቀላሉ ተስፋ ልቆርጭ አይገባም። ስለምን ተስፋ ነው የምታወራው? ሁሉም ነገር ያለቀለት ጉዳይ ነው። አሁን መኝታ ቤት ገብቼ እስከምመለስ ድረስ እዚህ ቤት ውስጥ አንድ ሰው እንዳላገኝ ይችዩ። ግን ጤነኛ ናት። በቃ ዋጋ የለውም አልኳችሁ እኮ። ባላሰብኩት ሰው ተከድቻለሁ። ከዘመናት በኋላ አገኘኋት ባልኳት ሴት ተከድቻለሁ። አሁን እኔ ሰው ነኝ። በቃ ማለት ነው ምንም ነገር ማድረግ አንችልም። ዝም ብለን እየወጣን ነው ማለት እኮ ነው። ሳሚ ለሁሉም ነገር ጊዜው ያለፈ ይመስለኛል። ሁለቱም እኮ ከድሮ ጀምሮ ሲያስቡበት ነበር። በደንብ እንደተዘጋጁ ደግሞ ግልጽ ነው። የንብረቱ ባለቤት እኮ አሁንም ድረስ በሕይወት አለች። ንብረቱም በራሷ ፍቃድ አሳልፋ እንደሰጠቻት ነው የሚታወቀው። ሁሉንም ነገር ደግሞ በራሷ ፊርማ ያዘወረችው። ስለዚህ ለዚህ ጭራቅ ሎኒ ሴትዮ ሀብት ንብረቷ በጠቅላላ አሳልፈን ሰጠናት ያለብን ማለት ነው። በቃ በቃ። ሱራፌል በቃ፣ ይሄ ነው ወይ? እሱማ መከራከራችንና መሟገታችን አይቀርም፣ ግን ምን ዋጋ አለው? ሰዓቱ ረፍዷል። ብሩ ይኔ ሳሚ፣ አሁን ቆይ፣ ያቺ ሉላ የሚሏ ሴት ነው ያለችው። እኔ ድጋሚ እስር ቤት መገባ ከሆነ እሷን ገድዬ ነው የሚሆነው። ሳሚ እባክህ ተረጋጋ። ስሜት ያቱን መጀመሪያ ያንን የማይረባ ጠበቃ እኔም መክሰስ እፈልጋለሁ። ከዛ በኋላ ጉዳዩን ወደ ፍርድ ቤት እንወስደዋለን። በጣም እርግጠኛ ነኝ እዚህ ነገር ውስጥ ሮቤልም እጁ አለበት። እመኝም ቤዛ፣ እዚህ ነገር ውስጥ ሮቤል እጁ የለበትም። ይሄ ሁሉ ሴራ የተጠነሰሰው ባክስተሽ እና ባቺ ነው እንደዛ ከሆነ አግንቼ ላናገራት ፈልጋለሁ ይህን ሁሉ በደል እህቴ ለምን እኔ ላይ እንዳደረገች አግንቼ ማናገር ፈልጋለሁ ቤዛ በመልክ ስለተመሳሰላችሁ ብቻ የቺ ሴት ይዘትሽ አደለችም እኔ እኮ መጀመሪያውንም ቢሆን እኮ ተናግር ነበር አይደለ እንዴ እቺ እያው ምንም አልጣመችኝም ብዬ በቃ አሁን ለማንኛውም ወደ ቤት እንሄድና ማድረግ ያለብንን ነገር እናስብ እሺ ቤት በመጨረሻ ሀብታም የመሆን እልምሽ ተሳካ። አንቺ ምን አይነቷ ሴጣን ነሽ ግን? አሁን የእልምሽን ኑሮ መኖር መጀመር ትችያለሽ። ማድረግ ያለብኝ ነው ያደረግኩት። ይህ ውስቲ እንዴ! ሆቴሉ ባንክ ያለው ገንዘብ ሁሉም የኛ ነው። ደስ አይልም? እውነቴን ነው አክስቴ። አልቄ ነው የምገልሽ። እንግዲህ ምን ይፈጠር ነው የምትዩ? እንደዚህ ያልነበረ የተስማማ ነው ውላችን ያልነበረ። ማክስቴ አታለሽኛል። እውነቴ ነው፣ በቆሜን ያሞኘሽኝ። እኔ ግን ምን አይነቷ ማረባ ሰው ነኝ። ይህን ነገር ባላደርግ ኖሮ ይሄ ሁሉ ሀብት ኮ የዛ አሳማ ይሆን ነበር። እና መጀመሪያ የእሱን ሆኖ እንዳይቀር መሰለኝ ይህንን እቅድ ያወጣሽው በአንቺ ስም እንዲሆን የተፈለገው እኮ እሱ ባልነቱን ተጠቅሞ ንብረቷን በሙሉ በስሙ እንዳያደርገው ነበር። አሁንም ቢሆን እኮ እሱን አልክድም። ስለዚህ አሁን ቤዛ ስለመጣች ንብረቱን በሙሉ በስሟ ታደርጊላታለሽ። እሱ እንኳን መሆን የሚችል አይመስለኝም። ውዴ፣ እባክሽ አክስቴ። ስግብግብ አቱኝ። አንቺ ህይወት ገና ስላልገባሽ ነው። ጊዜው የጥሎ ማለፍ ነው፣ እና እህቴን ጥዬ ነው የማልፈው። ስለ ራሴ እንጂ ያወራሁት ስለ አንቺ አይደለም። ቆይ እንዴት ቻልሽበት? የእውነት የታመምሽ መስሎኝ። ብዙ ሌሊት ሳልተኛ ነበር ያደርኩት። ባይገርም ሻችት ይጂ ይሄን ነገር ከነገረችን ጀምሮ ሳቅድበት ነበር የነበረው እኮ ሳትታመሚ ሆስፒታል ሄዶ ዲያሊሲስ እስከማድረግ ድረስ ለዓላማሽ ስትይ እኮ ምንም ነገር ታደርጊያለሽ። አንቺንም ኩላሊት ታማሚነሽ ያለው ዶክተሩም ሆስፒታሉም ጨምሮ ከሰዋለሁ። እኔን አትንኪኝ እንጂ እነሱ ገንዘባቸውን ስላገኙ የፈለግሽውን ነገር ማድረግ ትችላለሽ። ቆይ ገንዘቡን ኬታ መጣሽው? ያቺ ቲጂ ለዲያሊሲስ፣ ለመድኃኒት ብላ የምሰጠኝን ገንዘብ የት ያደረስኩት ይመስልሻል? እውነቴን ነው አክስቴ፣ በህይወቴ እንዳንቺ አይነት ጨካኝና አረመኔ ሰው አይቻልም። ቆይ አንቺንሽ ያሳደግሽ አንቺ ነው? እናቴ ብዬ ስጠራ የነበረው ምን ነው እኛ የተሻለ ነገር አይወድልንም እንዴ? ደግሞ ቤዛንም እኮ እዚህ መቆየት ትችያለሽ ብያታለሁ። መቆየት ብቻ ሳይሆን ንብረቷ በሙሉ እንዲመለስላት ነው ማደርገው። ራሴ ያበላሸሁትን ራሴ መልሰዋለሁ። እሱ እንኳ መቼም ስለማይሳካልሽ ባትለፊ ነው የሚሻለው። እሱን እንዴት እንደማደርገው አሳይሻለሁ። ብቸኛ ወራሽ አንቺ ስለሆንሽ እኔ ስገኝኝ ብቻ ነው አሁን ያልሽው ነገር ማሳካት የምትችሉ። ይቅርታ ግን እኔ በቁም የሞተን ሰው አልገልም። እሺ፣ በጣም ነው የምጠላሽ። እኮ ሲጫነስ ውስጥ ተመልሰሽ ትመጫለሽ። እኔ እንደሆነ ከከፍታዬ ዝንፍ አለ። እንዴት ነው ተረጋጋሽ? አንድ የያንተ ግፍ ነው እዚህ ቦታ ላይ የጣልከኝ። እባክሽ ቤዛ በእኔ የተነሳ ራስሽን አትውቀሽ። አላመንኩም ነበር ከሩቤል ጋር እንደዛ በስልክ ስታወራ፣ ምናልባት ዛሬ ዘርፌ ያደረገችው ነገር ታደርገዋለህ ብዬ ፈርቼ ነበር። እኔ ልገላት እንዳሰብኩ እዛው ብደፋት ይሻል ነበር። ሁሉንም ነገር እያወቀች እስከ ትላንት ድረስ ልክ እንደ እህት ስታጽነነኝ ነበር። በሕግ እንኳን ባይሳካ በጉልበት እነጥቃችኋለን። እሱን ተወውና ይልቅ እባክህ አንተ ይቅር በለኝ። ቢዚ እኔ ቅርብ ይይሻለሁ። ሲጀመር አንቺ ለቂ የሚያዝ አልችልም እምነትህን አጉድየዋለሁ። ቤዛ አንቺ ላይ ምንም ጥፋት የለም። በእርግጥ እኔም ነገሮችን ለማስተካከል የሄድኩበት መንገድ ትክክል አልነበረም። እኔን ለማዳን ስትል በጣም ብዙ ስቃይ አይተሃል። በሰዎች እስከ መጠላት ራሱ ደርሰሃል። ቤዛ፣ ለአንቺ ስል ህይወቴንም እሰጣለሁ። እቺ ምንድናት? እባክህ ሱሬ፣ በዚህ ሰዓት ከጎኔ አትራቅ። ቤዛ፣ እኔ ሁሌም ከጎንሽ ነኝ። በማጣትሽም፣ በማግኘትሽም፣ በደስታሽም፣ በሀዘንሽም ጭምር ሁሌም ከጎንሽ ነኝ። በጣም አመሰግናለሁ። ይወድባል ደግሞ ይህንን ነገር እንደምንም ብለን እናሳከዋል። እኔ ግን ምንም የሚታየኝ ተስፋ የለም። ቆይ ለምንድን ነው በቀላሉ ተስፋ እየቆረሻለሽ? አንቺም እኮ ልትተባበርን ይገባል። እኔ ምን ማድረግ እችላለሁ? መልኬና ፊርማዬን ተጠቅማ ጉዴ ሰራችኝ እኮ። የገዛ እህቴ ናት። አሁንም ያችን እርኩስ እህቴ ብለሽ እየጠረሻት ነው? ምን ቀረሽ እናመጣሽ እምልልሻለሁ። እህቴ እህቴ አትበይ። እኔ እንዳንች አይነት እርኩስ እህቴ የለችኝም። አንቺ ጭራሽ ያን ሁሉ ነገር እኛ ላይ ፈጽመሽ ዓይንሽን በጨዋቶች ድረስ ትመጫለሽ። አታፍሪም እንዴ? እባካችሁ መኑኝ እኔም ባክስቴ ተታል እያለው ከመጀመሪያውም ጀምሮ የቴ ሀብት ምናምን እያልሽ ስታወሪ ያኔ ነበር አንቺ ማስቆም የነበረብኝ። እባክሽ አሁን ባይኔ ላይሽ ስለማልፈልግ ሂጂ ከዚህ ሂጂ ከዚህ። ቆይ እንጂ ወደየት ነው ምትሄደው? ይህን ሁሉ በደል ፈጽማማ ከዚህ አትሄደው። መጀመሪያ ለእያንዳንዷ ያጠፋችሁ ጥፋት ተገቢውን ሆነ ቅጣት ትቀበላለች።